እንዴት ትልቅ ኦርቶዶክስን የማጥፋት ዘመቻ ሃይማኖቱን ብቻ እኮ አይደለም አረሲ ላይ በተደጋጋሚ የኦርቶዶክስ ቄሶች ይገደላሉ ይታረዳሉ ምዕመናን ይገደላሉ ቤተ ክርስቲያን ይቃጠላል ሆን ተብሎ ኦርቶዶክስን የማጥፋት የማሳደድ ዘመቻ አየሩም ላይ መሬቱም ላይ ይካሄዳል ኢትዮጵያ ውስጥ ለምን ውጭም በውስጥም ያለው ዝም እንደሚል የግዴታ ኦርቶዶክስ መሆን አይጠበቅብንም አንድን ሰው በእምነቱ ሲሳደድ፣ ሲገደል ሁሉም ሰው ድምፅ ማሰማት አለበት፣ በውጭ ያለውም በውስጥ ያለውም። ለምን እንደሆነ አልገባኝም። ኦርቶዶክስን የማጥፋትና ኦርቶዶክስን የማሳደድ ዘመቻ። ሰው እምነቱን ላያምንበት ወይ እምነቱን ላይቀበል ይችላል። ደቄሶቻቸውንም መግደል፣ ምዕመናኖቻቸውን መግደል፣ ቤተክርስቲያኖቻቸውን ማቃጠል፣ መንግስትም ደግሞ ተስማምቶ ጸጥ አትሊስት፣ ሁላችንም ድምፅ እናሰማ፣ በውስጥም በውጭም አለ። ሼር አርጉት። እንግዲህ እንደሰማችሁት ነው። ኤድመንድ ጥሩ አድርጎ ተናግሮታል። ለምንድን ነው ይሄ ነገር የሚደረገው? ነው ይሄ ነገር አግባብነት አለው ወይ? ሰውን በሃይማኖት በዘር በምን ለይቶ የመጉዳት የመግደል የማጥፋት ዘመቻ ማካሄድ ልክ አይደለም። ነው አግባብነት የለውም። ጥፋተኝነት ነው። እርምጃው አግባብነት የለውም። ነው ስለዚህ ድምጽ መሆን ያስፈልጋል። የእምነቱ ተከታይ የሆነም ያልሆነም ሰው ጉዳዩ የተደረገው ንጹሕ ሰው ላይ ነው። ንጹሐኖች ተገለዋል፣ ተፈናቅለዋል፣ ተረሽነዋል። ብዙ ጥፋት ደርሶባቸዋል። የአካል ጉዳት መከራ፣ ያል ምን ያልገጠማቸው ነገር አለ? ይሄን ነው እንግዲህ እየተናገረ የነበረው ኤድመንድ። እናመሰግናለን። በጣም ጥሩ አድርጎ ገልጾታል። የፕሮቴስታንት እምነት ተከታይ ነው እንደምታውቁት ኤድመንድ ብርሃኔ። ነገር ግን በእንደዚህ አይነት ነገሮች ላይ የተለያዩ አስተያየቶችን ይሰጣል። ሌላው ደግሞ በፓርላማ ላይ አንድ አባል የሆነ ሰው የፓርላማ አባል የማንን ጎፈሬ ሲያበጥር ነበረ፣ የአርሲ አስተዳደር የወላ ግፍ ሲደርስ ብሎ ሲያፋጠጥ ይገኛል። በዛውም ዶክተር አብይ አንዳንድ ያሉት ነገሮች አሉ፣ እስቲ ሰምተን እንመለስ። የማንን ጎፈሬ ሲያበጥር ነው የነበረው? የቀበሌ አመራሩ፣ የወረዳ አመራሩ፣ የዞን አመራር፣ የክልል አመራር፣ የፈደራል አመራር፣ እጅግ በጣም ያሳዝን ነው ራሱን ቅድም ተነስተዋል ሪዛይን ከማድረግ መጀመር አለበት። ተደጋጋሚ ችግር የሚፈጠሩባቸው መዋቅሮች የሚመሩ አመራር ሪዛይን በማድረግ መጀመር አለባቸው። አሁን የከፋ የፈተና ጊዜ ስለሆነ በዚህን ጊዜ የአመለካከት ልዩነት ምናምን ሳይባል ኢትዮጵያን ለማፍረስ የሚፈልጉ የውስጥና የውጭ ኃይል ያለ የሌለ አቅማቸውን ተጠቅመው የመጨረሻ ጥቃት በመሰንዘር ላይ ስላሉ ሰብሰብ ብለን መቆም አለብን። በምን ሞራል ነው? ሰሞኑን የጎላው የኦርቶዶክስ ጉዳይ ስለሆነ የኦርቶዶክስን ጉዳይ አነሳለሁ። ከጥቂት ወራት በፊት የሙስሊም ነበረ እንዴት መከራችን እንዳየን ታስታውሳላችሁ። የኦርቶዶክስን በሚመለከት ጉዳዩ በእኔ እይታ በጣም ቀላል ነው፣ በጣም ቀላል ነው። እናም ኦርቶዶክስ ወጣቶች ከዚህ በኋላ አቅማችንን ማሳየት አለብን። ኦኬ በእነዚህ ሰዎች ላይ እኛ ኦርቶዶክስያን ራሳችን የደቡብ ፍርድን እንፈርዳለን። አለቅም ከፈለገ ጥራትዮስ ሀሳው ጋር የምቀረው ነገር አለ። አንዳንዴ ፍርሃት አድርጎ የሚያስቡ አሉ። ዝም ስትሉ ምን ስትሉ ምን ሲባል ምናምን ገብቷችኋል። ዝም ስንል መታገስን፣ ሕግ ማክበር ምናምን እንደ ፍርሃት አድርጎም የሚጎጥሩ ሰዎች አሉ። ለእነዚህ ሰዎች አቅምን ማሳየት ያስፈልጋል። ስማማበት ልክ ነው። ተግባብተናል። ስለዚህ በዚህ ደረጃ እንደዚህ አይነት ቅፍ ሲያደርሱ ዝም ብለን ከተቀመጥን እንደ ፍርሃት የሚታሰብበት ነገር አለ። እነሱ እንደ ልባቸው ሲሆኑ አንዳንድ አካላት ጽንፈኞች በዚህ ደረጃ ሲሄዱ ዝም ብለን ከተቀመጥን፣ እኛም ቤተ ክርስቲያንን ካልጠብቅን፣ እኛም በሞኝነት በፍርሃት አድርገው ወስደውብን ከዚህም የባሰ ነገር ለማድረግ እነሱ ይችላሉና። እኛም ራሳችንን መከላከልን ማወቅ አለብን፣ መጠናከር አለብን፣ መበረታት አለብን። ልክ ነው ፍለጋ ጥናቴውስ ግን መጀመሪያ በሕግ መጠየቅ ካልሆነ ግን የራሳችንን አካሄድ መሄድም ኦሮሚያ ክልል የሞተው የኦሮሞ ኦርቶዶክስ ነው፣ የኦሮሞ ልጆች ነው የሞቱት። የኦሮሞ ቄሶች በብዛት ይገደላል፣ በብዛት ቤተክርስቲያን ይቃጠላል። ኦርቶዶክስ ኦሮሚያ ክልል ላይ እኮ በጣም አስቸጋሪ ነገር ነው። ቅድም ጅቦን ብሎታል። በዚህ ነፍጠኛ ይባላል፣ በዚህ የካልክ ይባላል፣ በዚህ ብዙ ነገር ይባላል። ስለዚህ ብታስተውሉ ጥሩ ነው። የማይረባ ፖለቲካ ለእናንተም አይጠቅም ነው። በሁለቱም በኩል ፖለቲካ ልትሰሩ አትሞክሩ፣ አንዱን ምረጡ። ስለዚህ ለኦሮሞ ህዝብ ታዝኖ ለኦሮሚያ ክልል ስለሆነ ፖለቲካ ልትሰራ ነው ደስ ባርማ ኦሮሚያ ክልል ግን የሞተው የኦሮሞ ቄስ እንደሆነ እነግርሀለሁ። የኦሮሞ ምዕመናን ነው የሞተው እዛ ቦታ ላይ። ስለዚህ አውቀው አዛኝ አትምሰሉ ፖለቲካ ልትሰሩ አይ ነው ዩ ዊ ነው እንጂ፣ ለኦሮሞ አዝናቸው አይደለም። ኦርቶዶክስ ለመሆን ደግሞ እውቀት ይጠይቃል። ኦርቶዶክስ መሆን ተግባር ይጠይቃል። ያው ጉዳዩን ወደ ብሔር የወሰዱ ሰዎች አሉ፣ ልክ ነው እንዳለው። ጉዳዩ ግን የሃይማኖት ነው። ሃይማኖት መርተው ነው እንትን ያሉት። ይህን ሲያደርጉ የኦሮሞ አላሉም፣ የአማራ አላሉም፣ የትግራይ አላሉም፣ የሌላም ብሔር አላሉም የየትኛውም አይነት ብሔረሰብ ቢሆን ኦርቶዶክስ ተዋህዶ ክርስቲያን የሆነው እናጥፋው ብለው ነው የተነሱት። አግባብነት የለውም ነው። ግን አንዳንዶች ከብሔር ጋ ያይዙትና ኦርቶዶክስ የሆነ ሰው ተገደለ ሲባል አማራ ነው ብለው ይወስዳሉ፣ ትግራይ ነው ብለው ይወስዳሉ፣ የሰሜን ሰው ነው ብለው ይወስዳሉ። ግን የኦሮሞ ኦርቶዶክስ ክርስቲያን አለ የሌላም ብሔረሰብ የውላይታ ኦርቶዶክስ ክርስቲያን አለ፣ የሲዳማ ኦርቶዶክስ ክርስቲያን አለ፣ የጉራጌ ኦርቶዶክስ ክርስቲያን አለ፣ የሀዲያ ኦርቶዶክስ ክርስቲያን አለ። በየትኛውም ብሔር ቢሆን ኦርቶዶክስ ክርስቲያን ሊኖር ይችላልና ያንን ሊያጠፉ ፈልገዋል። ዘር መርጠው አይደለም ያን ያደረጉትና እያረጉ አበይ ምን እያደረጉ ነው? በሆኑ ያስደስተውታል። ይሄ ነገር ደስ ይለውታል። የእህቶች ተቆራርጦ መሞት ያስደስተውታል። የህፃናት ተበጣጥሶ ሰሞ ሞት ያስደስተውታል። የእናቶች ጥቁር ለብሶ እንደዚያ፣ የእናቶች ጸሎት ነው እኔን የያዘኝ ያሉት ያ ነገር ያስደስተውታል። እርግጠኛ ነት ያንን ነገር ቃልዎትን ለመቀበል ያስደስተውታል። የእነዚህ ህፃናት ሞት እንደዚያ ያስደስተውታል። ደስ ይለውታል፣ እሱ ያረካዎታል። ይኸው ሰባት ዓመት እኮ ገደላችሁ። ምን አተረፋችሁ? ገደላችሁ እኮ ሰባት አመት እኮ ያለማቋረጥ ገደላችሁ እኮ። ሶስት መቶ ስልሳ ስድስት ቀን በመግደል ላይ እኮ ነው ያላችሁ። እስቲ ምን አተረፋችሁ ንገሩኛ? ከአምስት እስከ ሰባት ድረስ ላለፉት አምስት ዓመታት በየቀኑ ይህን ያህል የሚሞትባት ሀገር። ምን ስለሆኑ ኦርቶዶክስ ስለሆኑ ምን ስለሆኑ እኔ ልጠራው የማልችል በኢትዮጵያ ስም የተሰጠው ኮድ ስላለ በዚያ ኮድ ምክንያት የማይደክም ስርዓት ተገሉ የማያልቅ ህዝቡ፣ እነዚህ እህቶች፣ እነዚህን እናቶች፣ እነዚህን ወንድሞች፣ እነዚህን አባቶች፣ እነዚህን ህፃናት እንዴት አድርገህ ልትገልጣቸው ትችላለህ? እንዴት አድርገህ ልትገልጽላቸው፣ ምን ቋንቋ ልታገኝላቸው ትችላለህ ለዚህ መከራ?